ሰላምና ጤና ለሁላችሁም በያላችሁበት እንዲሆን እየተመኘን ከብላክ ላይን ሚዲያ የተመረጡ አዳዲስና እናንተን የሚመጥሉ መረጃዎችን ማስደመጥ እንጀምራለን። ምክትል ርዕሰ መስተዳደሩ ከግድያ ያመለጡበትን ጉዳይ በተመለከተ ዝርዝር መረጃ ይዘናል። በወሎ አስገራሚ ጀብዱ ተፈጽሟል። የጦር ግንባር መረጃዎችን ይዘናል። መንግሥት ሰብል እንዳይዘራ ወስኗል። በቆይታችን ታደምጡታላችሁ። የአገዛዙ ጦር እርስ በርሱ የተታኮሰበት መረጃም ደርሶናል። ዝርዝሩን ትሰሙታላችሁ። አስደንጋጩ አድማ ተጀምሯል። ቀውሱ ስጋት ፈጥሯል መረጃችንም አካል ነው። ምክትል ርዕሰ መስተዳደሩ ከግድያ መለጡ። የአማራ ክልል ምክትል ርዕሰ መስተዳደርና የግብርና ቢሮ ኃላፊው ዶክተር ድረሳሉ ከዱር ቤቴ ወደ ባህር ዳር በጉዞ ላይ በነበሩበት ሰዓት ጥቃት ተፈጽመዋል። ቀድሞ ከመነሻው መረጃዎችን በማፈንፈን በውስጥ የደህንነት ስራዎችን በመስራት ከሶስት ቀን በላይ ክትትል ሲያደርግ የቆየው አንደኛ ክፍለ ጦር ኮሎኔል ታደሰ ሙለነበርጌ ደፈጣ በመያዝና በሶስቱ ሻለቆች ማለትም አበረ የማም ሻለቃ፣ ጊዮን ሻለቃና አበረ አበራሙጭ ሻለቃ በጋራ ጥምረት በመፍጠር ጥበብ በተሞላበት መንገድ የ የብርጌድ ጦር አዛዥ እና ዘመቻ መሪ የደፍጣ ቦታዎችን ለይተው በማዘጋጀት አርፒጂ እና ዲሽቃ በመጠቀም ጥቃት ፈጽመዋል። በጥቃቱ በአንድ ተሽከርካሪ ፓትሮል ላይ ቁሳዊ ጉዳት ማድረስ የተቻለ ሲሆን በቁጥር ያልታወቁ አጃቢዎች ተገልለዋል። አገዛዙ በደረሰበት ጉዳት አመራሩን ለማትረፍ በርካታ የቡድን መሰሪያዎችን ተጠቅሟል። ዲሽቃ፣ ሞርተር ፔምፔን በመጠቀም ከግድያም አምልጠዋል። በቀጥ አመራሮችን ያነጣጠረ ጥቃት ተጠናክሮ ይቀጥላል ብሏል። የጎጃም ቀጠና የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር ሁለት ዞብል አምባ ክፍለ ጦር ቆቦ ከተማ ዙሪያ ታላቅ ጀብድ በመፈጸም ድል መጎናጸፉ ተሰምቷል። ተጠናክሮ በቀጠለው የህልውና ተጋለው ምስራቅ አማራ ኮር ሁለት ዞብል አምባ ክፍለ ጦር አንደኛ ሻለቃ ቀኝ ቆቦ ከተማ ሆርማት አዲሱ ሰፈር ላይ የደፈጣ ጥቃት በመፈጸም በርካታ ዙፋን ጠባቂ ሰራዊት ሞትና ቁስለኛ በማድረግ ታላቅ ጀብዱ ፈጽመዋል። ድልም ተጎናጽፈዋል። የመንግስት ጦር ቆቦ ከተማ በቅርብ ርቀት ጥቁር አስፋልት ላይ ሲመታ በእጅጉ የተደናገጠ ሲሆን፣ የማጥቃት እቅዱን በተደጋጋሚ የደፈጣ ጥቃት ተቆርጦ እንደሚሰጡበት ተበትኗል። በዚህም ከውጊያ ውጭ በመንገድ በመዳከሙና በደፈጣ እየተመታ ተሰላችቶ በበርካታ አካባቢዎች እየተበተነ ፋኖን እየተቀላቀለ ይገኛልም ተብሏል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ሕልውና ተጋድሎ ተጠናክሮም ይቀጥላልም ተብሏል። የቀድሞዎቹ የአማራ ፋኖ ኃይል ኮማንዶ አሰልጣኝና አመራሮች ወደ አንድ ማዕከል እየተሰበሰቡ ነው። የቀድሞ የአማራ ልዩ ኃይል ኮማንዶ አሰልጣኝና አባል ኮማንዶ ዮናስ አዳነ የአፋ ብሃ በወሎን መቀላቀሉን ከአፋ ብሃ በወሎ ስልጠና መምሪያ ክፍል የተገኘ መረጃ ያመለክታል። ኮማንዶ ዮናስ አዳነ አሉ ከሚባሉ ምርጥ ኮማንዶዎች አንዱ እንደሆነም ተነግሯል። በተመሳሳይ የቀድሞ የአማራ ልዩ ኃይል መብረቅ ኮማንዶ ክፍለ ጦር አባልና አመራር የነበረው ኮማንዶ በአማንኛ ከሳምንታት በፊት የአፋ ብሃ በወሎን መቀላቀሉን በወቅቱ መዘገቡ አይዘነጋም። በማዕከላዊ ጎንደር በአምስት ግንባሮች በተደረገ ውጊያ የገዢው ቡድን ወታደሮች መራር የሆነ ሽንፈትን መከናነባቸው ተነገረ። በማዕከላዊ ጎንደር ዞን በጎንደር ዙሪያ ወረዳ ደነቀዝ እና ደጎላ በተባሉ ቀበሌዎች፣ ወገራ ወረዳ ብራ እና ደርጋጅ በተባሉ አካባቢዎች፣ እንዲሁም ምዕራብ በለሳ ወረዳ ወዛ አቦ የተባለ አካባቢን ጨምሮ በድምሩ በአምስት ግንባሮች ላይ ከባድ አውደውጊያ ሲካሄዱ ውሏል። አገዛዙ በአካባቢው የኔትወርክ አገልግሎት በማቋረጥ በርካታ ቁጥር ያላቸው ወታደሮችን ከበለሳ፣ ከወገራ፣ ከጎንደር ከተማ፣ ከድጎማ፣ ከማክሰኝትና ጠዳ ዙሪያ አሰባስቦ ይዞ ከባድ መሳሪያ ታግዘው በከፈተው ውጊያ ነው። ከባድ ኪሳራር አስተናግዶ ሞትና ቁስለኛውን ሳያነሳ የፈረጠጠው ተብሏል። በዚህ ውጊያ በርካታ ቁጥር ያላቸው የአገዛዙ ወታደሮች ሲገደሉ በርካቶች ደግሞ ቆስለው በፒክአፕና በአምቡላንስ እየተጫኑ ለሕክምና ለጎንደርና ጎንደርና ማክስኝት ከተማ ሲጓዙ መዋላቸውን መረብ ሚዲያ ከፋኖችና ከአካባቢው ነዋሪዎች ያገኘው መረጃ ያመለክታል። በአገዛዙ ላይ ጥቃት በመሰንዘር ከባድ ለሆነ ሰብአዊና ቁሳዊ ኪሳራ ያደረጉት የአማራ ፋኑ ብሔራዊ ሀይል በጎንደር ጎንደር የበጋሻው ክፍለጦር ስር የሚገኙት ቴዎድሮስ ብርጌድ ጎንደርና እና አጥናፋ ርጌድ መሆናቸው ታውቋል። ትናንት ውሎን በአምስት ግንባሮች በተደረገው አውደ ውጊያ በአገዛዙ ላይ ከባድ የሆነ ሰብአዊና ቁሳዊ ውድመት ሲደርስ ነገር ግን ከወደፋኖ በኩል የተመዘገበ አንዳሽ ጉዳት አለመኖሩንም ከክፍለ ጦሩ የተገኘው መረጃ ያመለክታል። ከውጊያው በኋላ አመሻሹን ጎንደር ከተማ በሚገኘው የአገዛዙ ጦር መምሪያ ካምፕ ውስጥ የእርስ በርስ ግጭት ተፈጥሮ የነበረ ሲሆን በዚህም ቀላል የማይባሉ ወታደራዊ የጦር መኮንኖችን ጨምሮ የሰራዊቱ አባላት ተጎድተው ወደ ሆስፒታል መወሰዳቸው ታውቋል። የእርስ በርስ ግጭቱ ምክንያት በአምስት ግንባሮች ወደ ጃ ስንገባ ኔትወርክ አጥፍተን በሌሊት ተጉዘን ነው። ስለዚህ ይህ መረጃ እንዴት በጠላት እጅ ሊገባ ይችላል? በሚል ምሽቱን በተካሄደ ግምገማ ላይ እርስ በርስ ጣት መጠቋቆም በመጀመሩ ነው ተብሏል። ብልጽግና አርሶ አደሩ ሰብል እንዳይዘራ እየከለከለ ነው ተባለ። አማራ ፋኖ ብሔራዊ ኃይል በጎጃም ሁለተኛ ተፈራ ዳምጥ የክፍለ ጦር መዝገበ ጮቄ ብርጌድ ቀጥናውን አስከብሮ በርካታ ጊዜ የገባውን ኃይል ከሁሉም የክፍለ ጦሩ ብርጌዶች ጋር በመተሳሰር ላገዛዙ የግር እሳት ሆኖበታል። የመንግስት ኃይል ገደፍ አፋፍ ላይ ሆኖ የተለመደ የውሸት ፕሮፓጋንዳውን በተደጋጋሚ ለሕዝብ ቢረጭም ፋኖ ሕዝብን ያግታል፣ ሽማግሌ ይገላል፣ መምር ይገላል በሚል ማዳበሪያ ለማውጣት የሄደን ሕዝብ ሰብስበው ለማሳመን ቢሞክሩም ሕዝብ አስተያየት ከመስጠትም የብልጽግና መልእክትም ከመ ለመቀበል ታቀበ ውሏል። ከፋኖ ጋር አብሮን የሚውልን ህዝብና መሬት ላይ ምንም የሌለን ነገር ሁሉን ለሚያውቀው ዋነኛ ደጀን የውሸት ቁንጮች ሲያወሩለት ውለዋል። የፋኖ ኃይል እንደ አሸዋ የበዛ በዓለት ላይ የተገነባ አንድነት ያበሰረ ተቀባይነት ያለውን ኃይል ጨርሰናቸዋል፣ የቀሩት አምስትና ስድስት ናቸው፣ በማለት ያልሆነም ቢነግሩትን መሳቂያና መሳላቂያ አድርጓቸዋል። ከላይ ከውሸት አለቃቸው የወረሱትን 8 ፐርሰንት ተቆጣጠር ያለው የሚለውን እንዲናገሩ ተጽፎ የተሰጣቸውን መልእክት እንዳይሳሳቱ በቃላት መናገር አቅቷቸው የተሰጣቸውን ወረቀት ለህዝባችን አንብበዋል። በጮቄ የብርጌድ 16 የገጠር ቀበሌ ሙሉ በሙሉ በፋኖ የተሸፈነ እና ከተማው አራት ቀበሌ ሲኖሩት ጠላት መቀበሪያ ይሆነኛል ብሎ በቁሙ ልክ ጉድጓድ ቆፍሮ ከተማዋን ሙሉ በመያዝ የተሳነው ኃይል ግን ለህዝብ መሬት የሌለ ውሸቱን ሲያነበንብ ውሏል። በመጨረሻ የተገፋ ህዝብ ምላሹ ዝምታ ሲሆንበት፣ ህዝብ ለማስፈራራት ሞክሯል። የፋኖ ቤተሰብ ያላችሁ እስከ ሰባት ቤት ድረስ ቤተሰብ እናጠፋለን የሚል ዛቻና አማራን ለማጥፋት መምጣታቸውን ሳያስቡት ለተሰብሳቢው ተርከዋል። አማራ ጠል የሆነው ኃይል ለህዝቡ ትእዛዝ በሚል ከማስጠንቀቂያ ጋርም አስተላልፏል። አንደኛ በከተማው ዙሪያ በቆሎም ሆነ ሲያደግ ሰው ሊሸፍን የሚችል ሰብል መዝራት ክልክል ነው ብለዋል። ሁለተኛ በከተማው ዙሪያ ያለ የትኛውም አይነት ዛፍ በፍጥነት መቆረጥ አለበት ሲሉ ዛቻ ዘል መልእክት አስተላልፈዋል። ሶስተኛ በከተማው ዙሪያ ያሉ ቤተክርስቲያኑ ያሉ ዛፎች በሙሉ እንዲቆረጡ የካልሆነኛ ቆርጥን እንጥላለን በሚል ለቤተ ክርስቲያን አስተዳዳሪዎች መናገራቸውን የሁለተኛ ተፈራ ዳምጤ ክፍለ ጦር መዝገብ የጮቄ ብርጌድ ለህዝብ ግንኙነት ኃላፊ ፋኖ መንግስቱ ታረቀ ገልጿል። እናም ይህ ሁሉ እብደት ቀመስ ህዝብ የማወናበር ስራ የመሸነፍ ምልክት መሆኑ ጥርጥር ባይኖረውም ይህንን የመጣውን የወንበር የስብስብ እስከ መጨረሻው የመደምሰስ ዘመቻ ሁሉ እንዲተባበር የቆየውን እምቢተኝነቱንና ፋኖን የመደገፍ ስራውን እንዲያጠናከር ጥሪ ቀርቧል። የፋኖ ትግል እየጎመራና እየገዘፈ ከሄደበት ጊዜ አንስቶ በአማራ የፋኖ ትግል የመጀመሪያው ክፍለ ጦር የሆነው ታላቁና ገናናው ጉና ክፍለ ጦር ሪፎርም አድርጓል። የአማራ ፋኖ ብሔራዊ ኃይል አፋ የሜጀር ጀኔራል ኡባንተ አባተ አንደኛ ኮር አካል የሆነው ጉና ክፍለ ጦር ዋና የትግል ዓላማ ህዝብን አስተባብሮ የተጋረጠብንን የህልውና አደጋ በመቀልበስ የነጻነት፣ የአንድነት፣ የእኩልነት፣ የዲሞክራሲና የሰብዊ መብት ጥያቄዎችን ዘለቂታዊ በሆነ መንገድ በመፍታት ሁለንተናዊ ተጠቃሚነትን ለማረጋገጥ እንደሆነ መላው ወገናቸው የሚገነዘበው የአደባባይ ሀቅ ነው ብሏል። ለጦሩ በዚህ ህልውና ትግል ላይ ማንኛውም የትግል እንቅስቃሴና ጉዞ እንዲቀላጠፍ ግንባር ቀደም በመሆን ለፋኖ ትግል የማዕዘን ድንጋይ በመሆን ሁልጊዜ ታሪክ የሚመሰክረው ከተከዜ እስከ ዳውንት ከዳውንት እስከ ጭስ አባይ ከጭስ አባይ እስከ ጣና ክርስቶስ ሰምራ ድረስ የትግል አድማሱን በማስፋት የጠላትን አከርካሪ እየሰበረው ቆይቷል። በኋላም የፋኖ ትግል አድማሱን እያሰፋና የሰው ኃይሉ እየገዘፈ ሲመጣ የተለያዩና ሰፊ የሰው ኃይል ያላቸው ክፍለ ጦሮች ሲመሰረቱና ሲስፋፉ ጉና ግንባር ቀደም አደራዥ በመሆን ታሪክ የማይረሳው አሻራ አሳርፏል። አሁንም ዋና ጥቃት ማዘዣ ጣቢያ በሆነው ደብረ ታቦር ዙሪያ በሆነው ከክምር ድንጋይ እስከ ስማዳ ጆጋ በራ ከጆጋ እስከ ጭስ አባይ ከጭስ አባይ እስከ ጣና ክርስቶስ ሰምራ እና አዲስ ዘመን ድረስ አድማሱን በማስፋት ጠላትን መውጫና መግቢያ አሳትቶ እየቀጠቀጠው ይገኛል። በአጠቃላይ ጉና ክፍለ ጦር ባለበትና በደረስንበት ቦታ ሁሉ ጠላት ተደምሷል፣ ተመቷል፣ ተዋርዷል። እንዲሁም እንደ ጠዋት ጤዛ በየወጣበት ቀጥና ረግፎ ቀርቷል። ይህ የዘወትር ተግባር በዚህ መልኩ እየተከናወነ ያለው የአመራሩና የአባላቱ ጠንካራ መሆን መደማመጥና መግባባት መቻሉ የእርስ በርስ ልምድና እውቀት ልውውጦች ማረጋቸው እንዲሁም ድርና ማግ ሆኖ በመስራታቸው ሲሆን እስካሁን የተጓዘበትን ጠንካራ መንገድ ለማስቀጠል እንደ ወርቅ በእሳት መፈተናቸውን ያለ ድል ላይቆም የሕዝባቸውን አለኝታይነትና መከታነት ላይገቱትና ላያቆሙት የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ባንታ አባተ ኮር አንድ አመራሮች አርበኛ አመኑ አለም አንተ፣ የኮሩ ሰብሳቢ አርበኛ ቢራራ ደምሰው፣ የኮሩ ዘመቻ መምሪያ አርበኛ በላይ ነው ዳኘው፣ የኮሩ ወታደራዊ አዛዥ አርበኛ ሀቅ አለው ጸጋ፣ የኮሩ ሕዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ሞገስ፣ የኮሩ ጽፈት ቤት ኃላፊ አርበኛ አብቶ፣ የኮሩ አደረጃ ወዳጅ ዘርፍ ኃላፊና አርበኛ ዘመን እረኛው የኮሪ የፖለቲካ ዘርፍ ኃላፊና የአማራ ፋኖ አንድነት በጎንደር የማህበራዊና እሴቶች ጉዳይ መምሪያ ኃላፊ አርበኛ መምህር ጸዳሉ ሙላትና የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ አርበኛ ድረስ ሞላ በተገኙበት ጉና ክፍለ ጦር የአመራር ሪፎርም ያደረገ መሆኑን አሳውቋል። በዚህም መሰረት ሰብሳቢ አርበኛ ወንዱ አንተ አሰፋ፣ ምክትል ሰብሳቢ አርበኛ የሆኔ አሰፋ፣ ጽህፈት ቤት ኃላፊ አርበኛ ዮሐንስ ይርዳው፣ ወታደር አዛዥ አርበኛ አዛዥ ደሳለኝ፣ ዘመቻ መምሪያ አርበኛ መል ሰው ደስታው አድርጎ መርጧል። ሌሎች የአመራር ቦታዎችም ምደባ አድርጓል። በኦሮሚያ ክልል ሰሜን ሸዋ ዞን ጓጽዮን ወረዳ ግርቢ ጎባ ቀበሌ ልዩ ስሙ አጋምሳ በተባለ አካባቢ ላይ በተከፈተ ጥቃት እስካሁን ባለው 14 የአማራ ተወላጆች መገደላቸውን የአይንማኞች ተናገሩ። ጥቃቱ የተከፈተው ግንቦት 2 2017 ዓ.ም ለግንቦት 3 2017 አጥቢያ ሌሊት ላይ ሲሆን በዚህም ከተገደሉት በተጨማሪ በርካቶች ቆስሏል። በርካታ ሀብትና ንብረት መውደሙን መረብ ሚዲያ ያነጋገራቸው ህይወታቸውን ለማትረፍ ሽሽት ላይ የሚገኙ ነዋሪዎች ገልጸዋል። በጥቃቱ እስካሁን ህጻናትና አቅመ ደካሞችን ጨምሮ ቁጥራቸው ሲሆን ያልታወቀ 14 ንጹሃኖች ተገድለዋል። የሚሉ ነዋሪዎቹ ሲሸሹ የተገደሉ እንዳሉ ጠቁመው አስከሬናቸውን ማንሳት እንዳልተቻለም ተናግረዋል። ከጥቃቱ ነፍሳቸውን ለማትረፍ ሲሸሹ ከነበሩት መካከል በርካቶች ገደል ገብተው ህይወታቸውም አልፏል። አስከሬናቸውን ማንሳት አልተቻለም። መንደራችንም በእሳት እየጋየ ነው ሲሉ ከመረብ ሚዲያ ጋር በነበራቸው ቆይታ የገለጹት ነዋሪዎቹ አሁንም የተረፍነውን እንዳይጨርሱን ራሳችን እንደበቀን ነው ያለንም ብለዋል። ነዋሪዎቹ አክለውም ጥቃቱን የከፈቱብን የክልሉ የጸጥታ ኃይሎች በጫካ ከሚገኙ ታጣቂዎች ጋር በመቀናጀት ነው ከመከላከያ ሰራዊት በአካባቢ ቢኖርም ነገር ግን ሊታደገን አልቻለም ያሉ ሲሆን መከላከያና ፌዴራል ፖሊስ ፈጥነው የሚደርሱት የነቁ አማራዎችን ለማፈን ብቻ ሲሆን ነውም ብለዋል። እስካሁን ህጻናትና አቅመ ደካሞችን ጨምሮ አስራ አራት ሰዎች ተገለውብናል። መኖሪያ ቤታችን በእሳት እየጋየ ነው። ህይወታችንን ለማትረፍ ወደ ጫካ ብንሸሽን በጫካ ያሉት የኦነግ ሸኔ ታጣቂዎች ይገሉናል፣ እዚህ መቀመጥ አንችልም ያሉት ነዋሪዎቹ በአካቸው የቀረነውን ታደጉን ሲሉ ለሚመለከተው አካል ተማጽኖ አቅርበዋል። የደሞዝና ጥቅማ ጥቅም ጥያቄ በማንሳት ለመንግስት የ30 ቀናት የቅድሚያ ማስጠንቀቂያ ጊዜ ሰጠው የነበሩት የጤና ባለሙያዎች ምላሽ ባለማግኘታቸው ከፊል የስራ ማቁም አድማ መምታታቸውን ተናገሩ። ባለሙያዎች ከጥቂት የተመረጡ የህክምና ክፍሎች ውጭ ያሉ ክፍሎች ከዛሬ ግንቦት አምስት 2017 ዓ ም ጀምሮ ስራ ማቁማቸውን ገልጸዋል። ቢቢሲ ያነጋገራቸው አምስት በተለያዩ የሀገሪቱ አካባቢዎች የሚገኙ ባለሙያዎች ከድንገተኛ ከማዋለጃ፣ ከጽኑማን እንዲሁም ከድንገተኛ ቀዶ ህክምና ክፍሎች ውጭ ያሉ የህክምና ተቋማት ክፍሎች አገልግሎቶች ማቋረጣቸው ን ተናግረዋል። በተለይም ስፔሻላይዝድ እና ኮምፕሪሄንሲቭ የሆኑ የአገሪቱ ትላልቅ የሚባሉ ሆስፒታሎች ስራ ማቆማቸውን የንቅናቄው አስተባባሪዎች የገለጹ ሲሆን ከሰባ በመቶ በላይ የሚሆኑት ስራ አቁመዋልም ብለዋል። ላብነትም ያህል ጥቁር አንበሳ፣ ቅዱስ ጳውሎስ፣ አለርት፣ ፈለገ ህይወት፣ ጥበበ ግዮን፣ ጎንደር ዩኒቨርሲቲ ሆስፒታል፣ አዲስ ዘመን፣ ሐዋሳ ሆስፒታሎች የከፊል አድመው ከተመታባቸው ጤና ተቋማት መሃል የሚጠቀሱ ናቸው። የአገሪቱ ቀደምትና ግዙፍ የሆነው ጥቁር አንበሳ ሆስፒታል ግማሽ የሚሆኑ ክፍሎቹ መዘጋታቸውን የገለጹ ስማቸው እንዲጠቀስ ያልፈለጉ አንድ የጤና ባለሙያ እርሳቸውን ጨምሮ ሐኪሞች ታካሚዎችን ራውንድ አይተው ከስራ መውጣታቸውን ገልጸዋል። ስጋት የሌለባቸውን ቦታዎች ወይም ክፍሎች ዘግተን ወጥናል ያሉት ሐኪሙ እስከ አርባ በመቶ የሚሆነው የሆስፒታሉ ባለሙያ ስራ አልገባም ብለዋል። በሐዋሳ ዩኒቨርሲቲ ኮምፕሬንስ ስፔሻላይዝድ ሆስፒታል የሚያገለግሉ ሐኪምም እርሳቸውን ጨምሮ አብዛኞቹ ባለሙያዎች አርባ መምታታቸውን ገልጸው ከድንገተኛ ክፍሎች ውጭ ያለ አገልግሎት ሙሉ በሙሉ ዝግ ነው ብለዋል። ተመላላሽ ሕክምና፣ ተኝቶ ሕክምና፣ ድንገተኛ ያልሆነ ቀዶ ሕክምና ሙሉ ለሙሉ ዝግ ነው ያሉት ሐኪሙ ከተመደቡ ባለሙያዎች ውጭ ያሉ ሰራተኞች ወደ ስራ ባለመግባታቸውን ተናግረዋል። ይህን ያረጋገጡና ስማቸው እንዳይጠቀስ የጠየቁ አንድ የሆስፒታል የስራ ኃላፊ ኢንተርን እና ሬዚደንት ሐኪሞች መቶ በመቶ የሚባል ደረጃ አልገቡም ብለዋል። ባህር ዳር የሚገኘው የአማራ ክልል ትልቁ ሆስፒታል የጥበበ ጊሆን ሆስፒታል ባለሙያዎችም አድማ መምታታቸውን ለቢቢሲ የተናገሩ አንድ ባለሙያ 95 በመቶ የሚሆኑ የጤና ባለሙያዎች አድማ ላይ ናቸው ብለዋል። የመጨረሻው አቅማችንን አሟጠን እስከ ዛሬው ቀን ድረስ ሰርተናል። ከዚህ በላይ ምንም ማድረግ የማይቻልባቸው ሁኔታዎች ስለተፈጠሩ እንጂ የቅንጦት ነገር ፈልገን አይደለም ሲሉ ባለሙያው ለአድማው ተገቢነት ምክንያት አቅርበዋል። ዛሬ ብዙ ሆስፒታሎች ስራ ላይ አይደሉም ሲሉ ስለ አድማው ማብራሪያ የሰጡት አንድ የጤና ባለሙያዎች ንቅናቄ አስተባባሪ የከፊል ስራ ማቆም አድማው በአቀድነው ልክ እየሄደ ነው ብለዋል። የሐዋሳ ዩኒቨርሲቲ ማስተባበሪያ ሆስፒታል ኦሮሚያ ክልልን ጨምሮ ለደቡባዊ የኢትዮጵያ ክልሎች ሪፈራል ሆስፒታል ሲሆን በከፊል አድማው ታካሚዎች ይጉላላሉ፣ ሳይታዩ ሊያድሩ የሚችሉ ታካሚዎች ይኖራሉ በማለት አንድ የስራ ኃላፊ ተጽዕኖውን ከወዲሁ ገልጸዋል። ባለሙያዎች በበኩላቸው ይህ እንዳይሆን ማስጠንቀቂያ መስጠታቸውን በመግለጽ አጠቃላይ የጤና ስርዓቱ መስተካከል ሲባል የሚደረግ እርምጃ ስለመሆኑ መሆኑም አስምረዋል። እየተራባቸው ከሰው በታች ሆናቸው እየተቸገራቸው ልጅ ማሳደግ ሳትችሉ አገልግሉ የሚል ቃል አልገባንም፣ እንደዚህ ብዬ እጄን አንስቼ ቃል አልገባውም የሚሉት የጥቁር አንበሳ ስፔሻሊስት ሐኪም ታካሚዎች ላይ ለሚፈጠር የሕክምና ጡት ባለሙያው ከደሙ ንጹህ ነው ሲሉም ተጠያቂው መንግስት ነው ብለዋል። ሌላው ባለሙያ በበኩላቸው በበኩላችን ወደን የገባንበት ሳይሆን ብቸኛው መንገዳችን የሆነው ብለን ስላሰብን ጠይቀን የሚሰማን ስላጣን ነው ሲሉ መከፈል ያለበት መስዋዕትነት ነው ሲሉም ለቢቢሲ ተናግረዋል። አሁንም መንግስት ዝምታን መርጧል ያሉት የጤና ባለሙያዎች የጤና ተቋማት አመራሮች ባለሙያዎች ላይ ጫና እየፈጠሩ እንደሆነም ተናግረዋል። የ11 ተመራቂ ዶክተሮች ደሞዛቸው ታግደዋል፣ ወደ ስድስት የሚሆኑ ሲኒየር ዶክተሮች ደግሞ የቃል ማስጠንቀቂያ ተሰጥቷል ሲሉ ምላሽ ከመስጠት ይልቅ ጫናዎች እየደረሱ መሆኑን የጥቁር አንበሳ ሆስፒታል ሐኪም አስረድቷል። የንቅናቄው አስተባባሪ ግንቦት አስር ለታቀደ ሙሉ የስራ ማቆም አድማ ድረስ መንግስት ዝም ብሎ ይጠብቃል የሚል እምነት እንደሌላቸው ገልጸዋል። ይሁን እንጂ እስካሁን በይፋ መንግስት የጤና ባለሙያዎችን ለማነጋገር ጥሪያ እንዳላቀረበላቸው ለቢቢሲ ተናግረዋል። ቢቢሲ ያነጋገራቸው አንድ የሆስፒታል የስራ ኃላፊ ግን በሚቀጥሉት ቀናት የፌዴራል የስራ ኃላፊዎች ከባ ባለሙያዎች ጋር ሊመክሩ እንደሚችሉም ጠቁመዋል። በተለያዩ ሀገሪቱ ክፍሎች ውስጥ የሚገኙ የጤና ተቋማት ውስጥ በሚካሄደው ከፊል የስራ ማቆም አድማ ምክንያት ተቋማቱ ከዛሬ ረፋር ጀምሮ ሰራተኞች ወደ ስራ ገበታቸው እንዲመለሱ የሚያስጠንቅቁ ማስታወቂያዎችን እያወጡ ነው። ይህ ከፊል የስራ ማቆም አድማ ከመጀመሩ በፊት መንግስት ጥያቄያቸውን በመስማት ምላሽ እንዲሰጣቸው በተደጋጋሚ ቢጠይቁም ተጨባጭ ነገር እንደሌለ ባለሙያዎቹ ተናግረዋል። ካለፉ ሳምንት ማብቂያ ጀምሮ በተለያዩ ደረጃዎች ላይ የሚገኙ የጤና ባለሙያዎች እና የማህበር አመራሮች በጸጥታ ኃይሎች መያዛቸው የተነገረ ሲሆን የተወሰኑትም በዋስ መለቀቃቸው መሆናቸው ተዘግቧል። ዓለም አቀፍ የሰብአዊ መብቶች ተከራካሪ የሆነው አምነስቲ በስር ላይ የሚገኙ የጤና ባለሙያዎች እንዲለቀቁም ጥሪ አቅርቧል። ሰኞ ምሽት በብሔራዊ ቴሌቪዥን ላይ የቀረቡት የጤና ሚኒስትሯ ዶክተር መቅደስ ዳባ መንግስት የጤና ባለሙያዎችን ጥያቄ ለመመለስ እየሰራ መሆኑንም አመልክተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሳውዲ አረቢያ ገብቷል። ትራምፕ በሁለተኛው ዙር የፕሬዝዳንትነት ዘመናቸው ለመጀመሪያ ጊዜ ዓለም አቀፍ ጉዞ ሲያደርጉ ነው። በመጀመሪያው ዙር የስልጣን ዘመናቸውም ወደ ዋይት ሃውስ እንደመጡ ለመጀመሪያ ጊዜ ሳውዲ አረቢያን መጎብኘታቸው ይታወሳል። የአሜሪካው ኤርፎርስ ዋን የፕሬዝዳንቶች መጓጓዣ ሪያል ሲደርስም የሳውዲ አረቢያ ሮያል አየር ኃይል ኤፍ 15 ተዋጊ ጀቶች ትራምፕን አጀቦ ታይተዋል። በመካከለኛው ምስራቅ ለሶስት ቀናት የሚቆዩት ትራምፕ ከሳውዲ በተጨማሪ ኳታርና አረብ ኢሚሬቶችን ይጎበኛሉ። በመካከለኛው ምስራቅ የአሜሪካ ቁልፍ አ ጋርናቸው የሚባሉትን እስራኤልንና ግብፅን ሳይጎበኙ በነዳጅ የበለጸጉትን አገራት መጎብኘታቸው የፖለቲካ ፍላጎታቸውን ያሳያል ተብሏል። ሪፐብሊካኑ የመካከለኛ ምስራቅ ውጥረት ከማብረድ ይልቅ የአሜሪካን ኢኮኖሚ የሚደግፉ የኢንቨስትመንት ጉዳዮች ላይ አተኩረው ይወያያሉ ተብሎ ይጠበቃል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሳቱ የነበረን የዜና ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።